ነገር የምታውቀው እውነት እንደሆነ እንድታውቅ ነው የፈለግኩት። ውሸት እንዳልሆነ ሁሉም ነገር ምን አሁን ምንም አረተኛ አላልኩ። ምን እንደዚህ እንደዚህ ነው የመጣው እንጂ እንዳንተ እንደምትሉት አይደለም ነገሩ። እንዲህ እንዲህ ነው እውነቱ፣ እንዲህ እንዲህ ነው ያልኩት እውነቱ ወጥቷል። አሁን ዙሮ ዙሮ የትኛው ኢንቪቴሽን ልኮለት ነው የሚመጣው? ምን ችግር አለው? ለምን አላኩልም? ታዲያ ለምን አላኩልም? ነገር ማለት ነው የአንተ ካልኩሌሽን ምን ነበረ መሰለህ አሜሪካ ትመጣለህ ወረቀትህን ትወስዳለህ ከዚያ በቃ ጫልቱን አሞኝተ እንትን ማለት እንደዚህ እንደዚህ አይነት ነገር ነበር። አሜሪካ የመኖር ፍላጎት እንደሌለኝም አንቺም ታውቂዋለሽ። ያ አንዴ ሚዩት አርጊና፣ ቅድም እያወራች ነበር። እኔ ደግሞ ላውራ እዮዳብ፣ እኔ እናንተ እንደ ሰው እናውራ። ገባ። ይሄ የቅድም እያወራ የነበረውን ቶ ሪያሊቲ እኔ ኢንቪቴሽን ላከችልኝ። በራሴ ፐርሰናል ነው የመጣሁት። ኢንቪቴሽን ልካልኛለች ቆንስለቱ ደብዳቤ ውን እንኳ አላየም። ወቅ ይህንን ዛት ስዋይ በራሴ የመጣሁት ምክንያቱ ግን ደብዳቤውን አላየም። እሱንም ጉድ ላውጣ እንደ የሚወጣ ከሆነ አይደለም። እነዚህማ በልክ ከመጣ ማለት ነው በልክ ከመጣ ውሸታሞች ጋር ሂድና እንትን በል እሱን። እሺ ቆይ ያው ማንኛውንም ነው ጠይቅ። አሜሪካ ለመምጣት አንድ ሰው ከስድስት ወር ቀድሞ ነው ቪዛ አፕሊኬሽን መጠየቅ ያለበት። እዮዳ ገብተዋል አይደል? ላውራ እሷ እያወራች ስለነበረ እኔ ላውራ፣ ኦኬ፣ አንዴ ጫልቱ፣ እሱ ያውራና መልስ ሰጪዋለች። ቃጥል መልስ እኔ ጭንሴት አላቃትም። በሶሻል ሚዲያ ራሷ ደወለችልኝ አሜሪካ እንደምትኖር ነገረችኝ። ሰርጃን ነች አለች። ተናገርኩኝ እኮ የሆነ ሰው በሱ ስም እንትን ሲለኝ ይኸው ነግሪያቸዋለሁ። አታቀኝማ አታቀኝም እሱም ዜጋ ና አንችም አለሽ። እሱም የእሱም ፓርቲ ይናገር ና አን ትናገራለች። አዳምጪው ግን ይናገር ፈርስቶፎል ፈርስቶፎል ሰርጃን አይደለሽም። ይሄን እሱም ታውቀዋለች። አንድ ሁለተኛው ሁለተኛው አንድ ነገር ማወቅ ያለብህ የሰው ልጅ ይተዋወቃል፣ ይግባባል፣ ወደ መሬት ይሄዳል። ሄድኩኝ፣ አየዋት፣ አልተግባባንም ትቼ የመጣው አሜሪካ መኖር ፍላጎቱ የለኝም እኔ። ከዚህ ከዛ በተረፈ የተፈጠረ አንድም ነገር የለም፣ የበደልኳት የበደለችኝ አንድም ነገር የለም። ነገር ግን ልንገርህ እኔ ሳምንት እዛ ስቀመጥ ሰው ጋር ሲሄድ አስራ አምስት ደቂቃ ስትመጣ ፖሊስ ጋ ነው ምደውልልህ ነው ያለችኝ። እዮዳ አንተ የሰው አገር ሂደ ፖሊስ ጋ ደውዬ አሳስርሃለሁ ስትልህ ሚስት ኢንቪቴሽን የላከችልህ ሴት ምን አይነት ነገር ፊል ታደርጋለህ? ከዛ በኋላ ምን ብላ ጻፈችልኝ ሜሴጅ፣ ለኢሚግሬሽን ለምናምን ከሀገር እንዳትወጣ አረጋለሁ ምናምን። እብደት ነው እንደሄ ኢነፍቴን ሚኒት ደግሞ ተመልሳ ሶሪ ትለኛለች። በቃ እኔና አንቺ መግባባት አንችልም። እኔ ኢትዮጵያ ልሄድ፣ ኢትዮጵያ ስትመጪ ነገሮቹን እናስተካክላለን ብያት መጣው። አለቀ። የተፈጠረ ነገር የለም። የተጭበረበረ ነገር የለም። ምናልባት ከእሷ ጋር ሳንስማማ ስንቀር ለብቻይ ስሆን ሲጀምር ለሾፒንግ መጣው አልኩኝ። ለሾፒንግ መጣው ማለት እሷን ብትእሽን ልካለኝ መምጣቱ ምኑጋ ነው ውሸት ነገር? ምኑጋ ነው ይሄን ያክል እንደ ወንጀል ተቆጥሮ የሚታሰበው ምኑ ስተቱ ጋር ነው? ስተቱ፣ ቆይ ልጨርስ። ነገር ግን በዚህ ደረጃ ወንጀል እንደ እንደተፈጠረ አጫት እንደሰራው እንዳጭበረበርኳት፣ አንተም እሷም ቁጭ ብላችሁ ስታወሩ ሌላ ነገር ነው የሚመስለው። ለሴት ክብርም አይደለም ይሄ። ነገ እኮ ታገባለች እች ልጅ። ነገ እኮ ባልፈልጋት አልኮ ማን የትኛው ወንድ ነው እኮ እኔ ባላፈል ነው። ፈልግ ያት ፈልግ። አይደለም አይ፣ ባል ይፈልጋታል ምናምን ሳይሆን፣ ባል እኔ አልፈልግም። ውሸታም ባል አልፈልግም። እንደገና ደግሞ አድርጎኝ የሚሄድ ሰው አልፈልግም እኔ እራሴ። ሴት ልጅ ሳታ ጋባ መኖር ትችላለች። yes ይሄ ሰርጅን ቆይ፣ ዶክተር ታልኩ ቆይ፣ ስለ አሁን ስለ መንሱር ጀማል በደንብ ባርጋ። አዳም አንተም በሁለት ነገር ነው እኔ ወይ እኔ አክቲቪስት ነኝ። የፖለቲካውን ተዋሁን እኔ በግለሰብ ገብቼ በተዳራቹ አልገባው፣ ጭራሽ አላወራው እሱ መጨረሻ ላይ መረጃው ሲደርሰኝ አንተ ለእኔ የነገርከኝ ለእኛ የነገርከን ሻፒንግ ላደርግ መጥቼ ነው ምናምን ነው በአንድ ቀን ነው። ግን ከእሷ ጋር ከወጣው በኋላ ከእሷ ጋር ከወጣው በኋላ ስ እኔ አንተ ጆን ዳንኤል ባለንበት በአንድ ቀን ነው። እኔ ቪዛስ መጥቼ ቢዝነስማን ስለሆነ እውነት ነው፣ እውነት ነው፣ ትክክል ብያለ ስለእሷ ጉዳይ የነገርከን ነገር የለም። ለአንተ አንድ ነገር የምልህ ግን ይሄ እኮ ቱ ፐርሰናል ማይ ብራዘር፣ ይሄ ሁሉ ፐርሰናል ነው ለምንድን ነው የምናገረው? አዳምጠኛ እኔ እኮ መርሶሬ አዳምጥ። እኔ የነገርከንን ነን ብለህ ታስታውሳለህ? ከሁለት ዓመት በፊት እንደዚህ ሶስት ነገር እፈልጋለሁ ብለሃል። ኮንግራጁሌሽን፣ ሁለቱ ተሳካለህ። ሚስት እኮ አግብቻለሁ ብለህ ነግረናል። መስሎኝ ነበር እኮ እኔ ሚስት ያገኘው መስሎኝ ነበር፣ ግን አልሆነም። በቃ አልተሳካም። ዛሲት ቀረ እዚህ ሚዲያ ላይ ወጥቶ እንደዚህ ከነ ከስራ እየገባሽ ኢቨን እንደዚህ ወጡ መናገሩ ዋትዝ አድቫንቴጅ ሪከለዩቲዩብ ከመስጠት በስተቀር ምን ተጭበረበረች፣ አልሆነም። ሰው ይጋባ ይፋታል፣ ይለያያል። ምንድነው ችግሩ? ነገረኛ ሁነህ ዚህ ጋር። አሁን እኮ እያልከ ያለው ካንስሎንቱ እንኳ አላየውም። በራሴን የመጣው እያልክ እኮ ነው። እሺ አየው። እሷነች እንቢተሽልክ አልኝ። ቪዛ እየሰጠችኝ ሰዋት። አይ እንደዚህ በብሽሽ ቅማ ማለት የለብን ኢደር። እሷን ያመጣች ወይም ራስን የመጣው እሷነች ያመጣችኝ

እዚህ ጋር መጣ፣ ገረፈኝ እንዲያደረገኝ አላለችም። ያለችው ምንድን ነው? አዳምት አንተ በዚህ ጋር መጠ፣ ያለችው እኔ ነኝ ያመጣሁት ለሻፕ ሊያደርግ አልመጣም። ነገር ግን እዚህ መጦ ልንግባባ አልቻለም። ያልተግባባንበት ምክንያት ይህ ነው ብላ ነው የተናገረችው። እዚህ ጋር መጣ፣ አንተ እኮ ኢትዮጵያዊ ነህ። ይህን ነገር በዚህ ደረጃ ሚዲያ ላይ አምጥቶ ማውራት፣ አመሜን ማብራት ወንጀል እኮ ነው፣ ወንጀል እኮ ነው። ምኑ ነው ወንጀሉ? ምን ነው ነገሩ? አንተ ኦሮሞ ስለሆንክ ካውንስለር ሳያዩ እንደዚህ የምትመጣ ከሆነ ምን ይገናኛል? ምን ይገናኛል? ኮንሰርት ኮሮቦ አይደለም ካብይ ጋር የሚያያዝ ነገር ነው እሱ እራሱ ኮንስሌቱን ራሱ አሁን ያስጠይቀዋል እንደ አሜሪካን ሕግ ደግሞ ከመጣ ማለት ነው። እሱ ከሆነ እሱ ሰውዬ ነው ይዤ አንቺም ደግሞ ይኸውልሽ አንቺም ስለምትወጁ ምናምን ማለት ነው። መንሱር በራሴን ነው የመጣው ኮንስለንቱ አላየውም ካልክ አንተ በአንድ ቀን ቪዛ የምታገኝበት ሌሎች አማራዎች ሌሎች ትግሬዎች ሌሎች ስድስት ወር አንድ አመት ጠብቀው የሚመጡበት ተረኛ ስለሆንክ ነው ያ ነው ወደ ዘራት ተሰደው ወደ ዘራት ተሰደው መንሱር እያፈራራው እኮ ነው ልጁን ወደ ዘራት ተሰደው ሞገስ ምንድን ነው ያልከው አንተ ኢትዮጵያ ስለምትኖር አሳያለሁ ነው ያልከው እኮ አሳያለሁ በህግ አቀርበዋለሁ ትረስት ሌባ ነህ

ምንም ባልተፈጠረ እንዳጭበረበርኩሽ በረበርኩሽ አርገሽ መተሽ እነሱ ጋር ስታወሪ ሪከርድ ተደርጎ ይወጣልሽ። አጽበረበኝ በዚህ ላይ ደግሞ ሌብነት። ተመልከቱ፣ ይኸውልህ መንሱር እኔ አያገባኝም ስለትዳራችሁ ያ የፐርሰናል እንትን እሷ እሷ ስለመጣች ነው። ሰው ይስማማል አይስማማም፣ ይጋባል ይፋታል። ያ የግለሰብ ሰው ሕይወት ነው። እሷ መጣ አንተ የዋሸሁን አጸዳች። እንደዚህ ሰው ምኑን ምኑን ሾፒንግ፣ ኑሮ፣ ውሸት አይደለም።